የኪነ ጥበብ ሙያዋ ከሰጣት እውቅና በመለስ አንድ ወቅት ላይ የመጀመሪያ ልጇን በድንገተኛ ሞት ስትነጠቅ እንደ እናት የደረሰ ልጅ በማጣቷ ሳቢያ ያላዘነላት ሰው አልነበረም። ሁሉ ሰው ስለ ዘሪቱ ከልቡ አንብቶላታል። ዘሪቱ ከበደ የበኩር ልጇን ካጣች በኋላ ድምጿን አጥፍታ ሰንብታ ከሰሞኑ በሕይወት መስመሯ ላይ ያለፈች ያገደመችበትን የወጣች የወረደችበትን ስኬት ውድቀቷን ሁሉ ጨምራ ለትውልዱ አንዳች የሚረባ ነገር ካስገኘ በሚል ከልጅነት እስከ ልጁነት በሚል ርዕስ ግለ ታሪኳን በመጽሐፍ መልክ አሳትማ ለንባብ አቅርባ ነበር። ታዲያ መጽሐፉ ታትሞ ከመውጣቱ ልቆ በየማኅበራዊ ሚዲያው ላይ ዘሪቱ እንዲህ አለች በሚል ብዙ ያልተገቡ ነገሮች ይነሱባት ያዙ። ከተነሱት ሀሳቦች መካከል ደግሞ በዋነኝነት ማኅበራዊ ሚዲያውን ተቆጣጥሮት የሰነበተው ጉዳይ ከብዙ ወንዶች ጋር ተኝቻለሁ አለች የሚለው ሐሜት አይሉት ወሬ ነበር። ይህ በብዙ የተራገበና የተናፈሰ ጉዳይ ነበር። ሰላም ጤና ይስጥልን። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? የምትከታተሉት ጊዜ ሚዲያን ነው። ኤልያስ ደግነት ነኝ። በዛሬው እርሰ ጉዳይ ከዘሪቱ ከበደ ጋር የተነሱ ጉዳዮችን በተመለከተ ልንነግራችሁ ነው የእውነት ዘሪቱ ከበደ በመጽሐፏ እንዲህ ብላለች ወይ ብላስ ደሞ ከሆነ ምን ልትል ፈልጋ ነው የሚሉና ሌሎች ሀሳቦችን ልንነግራችሁ ወደን ነው እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና በዚህ ርዕሰ ጉዳይ ላይ ጠንከር ደደር ያለ ሀሳብ ያቀረቡ ሰዎችን ሀሳብ ልናስደምጣችሁ ወደን ነው አብራችሁን ስለምትቆዩ እናመሰግናለን ክበሩልን ጊዜ ሚዲያን ሼር ላይክ ሰብስክራይብ ኮሜንት ማድረግ ሆንም አይርሱ በመግቢያችን እንደጠቀስነው ከልጅነት እስከ ልጁነት በሚል ርዕስ ግለ ታሪኳን ጽፋ በመጽሐፍ ካስነበበችን በኋላ ከመጽሐፏ ጋር ተያይዞ ብዙ ርዕሰ ጉዳዮች ይነሱ ይዘዋል። ከነዚህ ርዕሰ ጉዳዮች ልቆ ግን ዘሪቱ በመጽሐፏ ከብዙ ወንዶች ጋር ተኝቻለሁ አለች የሚለውን ብቻ እየመዘዙ በየግል ማህበራዊ ሚዲያዎቻቸው ላይ የለጠፉ ብዙ ናቸው። በእርግጥ ይህንን ጉዳይ ብቻ መዞ መለጠፍ ምን ታስቦ ምን ታቅዶ እንደሆነ ሊገባን አልቻልም። የሆነ ሆኖ ግን የዘሪቱን መጽሐፍ ያነበቡ ዘሪቱ በጭራሽ እንደዚህ አላለችም ሲሉ ሀሳባቸውን ሰጥተዋል። ሀሳባቸውን ከመስጠትም በላይ ደግሞ እንዲህ ያለውን ያላለችውን ነገር እየመዘዙ እያወጡ አለች ላሉ ደግሞ ግሳጽ ይሆን ዘንድ ሐሳባቸውን የሰጡ ሰዎች አሉ። አንድ ሰው እንዲህ ይላል ስለ ዘሪቱ ከበደ ይላል ሲጀምር፣ ሰው እንዴት በምህረት መቆሙን ይረሳል። ከሰሞኑ በማኅበራዊ ሚዲያ ላይ ዘሪቱ ከበደ ከልጅነት እስከ ልጁነት በተሰኘ መጽሐፏ ላይ የተወሰደ በማስመሰል ያልተባለ ሐሳብ ተጽፎ ሲዘዋወር አይቻለሁ። መጽሐፉን ለማንበብ እድሉ ነበረኝ። እናም የተዘዋወረው ሐሳብ መጽሐፉ ከያዘው ሐሳብ ጋር ከሐሳቡ ውጪ የተጠመዘዘ ሆኖ ስላገኘሁት መጽሐፉን እንዳነበበ ሰው የሚከተለውን ለማለት እወዳለሁ። የተጻፈው ሐሳብ ያልተጻፈና የሰውን ሕይወት የሚረብሽ ሊሆን ይችላል ተብሎ አለመታሰቡ ግን እጅጉን ያሳዝናል። በመጀመሪያ ያልተጻፈን ሐሳብ በተባራሪ አረዳድ አውጥቶ መለጠፍም ሆነ ስም ማጥፋት አግባብነት ያለው አይመስለኝም። ሁለተኛ ከመጽሐፉ የተረዳሁት ለሰዎች መማሪያ ይሆናል፣ ለሰዎች ይጠቅማል ተብሎ ራስን ጻድቅ ሳያደርጉ በግልጽነት የተኖረንና ያለፈን ህይወት ከውጣ ውረዶችና ከስኬቶች ጋር የሰፈረበት ምስክርነት ነው። ታዲያ በእግዚአብሔር ምህረት እንደቆመ ሰው ለእኛ በቅንነት የቀረበን ሐሳብ ያልተባለ ተብሎ ወይም ደግሞ ተጽፏል ብሎ ሰውን ለማሸማቀቅ መሞከር አሳፋሪ ነው። በተለይ በቅንነት አስመስሎ በሐሰት ሰው ላይ እንዲህ ማድረግ ለፈጣሪም የሚያሳዝነው ጉዳይ ነው። መጽሐፉን ብታነቡት የተሻለ ይመስለኛል ይላል አንድ ናቴ አብርሃም የተባለ ሐሳብ ሰጪ። ሌላኛው ደግሞ በዚሁ ጉዳይ ላይ ሐሳብ የሰጠ አንድ ሰው ርዕሰ ጉዳዩን ነገረ ዘሪቱ ብሎ ይጀምራል። ይህን ሁሉ ግነት ፈጥሮ ዜና መስራት በቃ ለላይክና ሼር ከመሰብሰብ ውጪ እርባና ቢስ ነው። የዘሪቱን መጽሐፍ ሳነብ ብዙ ብዙ ነገር እያሰብኩ ነበር ያነበብኩት። ለምንድን ነው በዚህ ደረጃ ራሷን ግልጽ ማድረግ የፈለገችው የሚለው ትልቁ ጥያቄ ነበር። ከዚህ በፊት የኦገስቲንን ኑዛዜ አይነት መጽሐፎች በብዛት አንብቤያለሁ። ሰዎች ራሳቸውን የሚገልጹበት ፍርሃታቸውን፣ ድክመታቸውንና ውድቀታቸውን የጻፉበትን ታሪካቸውን አንብቤያለሁኝ። በተለይ ሰው በብዙ ብርታት የሚያቃቸው እኔ ግን እንዲህ ነበርኩ ብለው ብዙ ድክመቶቻቸውን የጻፉባቸው ብዙ መጽሐፍት አንብቤያለው። አሁን ግን ወደ ዘሪቱ ልምጣ፣ የዛሬ ጉዳይ እሷ ነች። በቀጥታ ከብዙ ወንዶች ጋር ተኝቻለው አላለችም፣ በጭራሽ አላለችም። አንዳንድ ግለሰቦች ግን ያልተገባ ላይክ ለመሰብሰብ በግነት ጽፈውት አይቻለሁ። ይልቅ ብዙ ርዕስ የሚሆኑ ከብዙ ወንዶች ጋር ተኝቻለው አለች ከተባለ ውጪ ብዙ ነገሮች በመጽሐፏ ገልጻለች። ከሰይፉ ጋር የነበራትን ቅሬታ ጨምሮ ማለት ነው። አንደኛ የተናገረቻቸው ነገሮች በሙሉ ሌሎችንም ጨምሮ በጀብዱ ሳይሆን በቃ እኔ እንደዚህ ነኝ፣ ደካማ ነኝ አይነት ነው። ብዙ እግዚአብሔር የራራልኝ ሴት እንጂ ብርቱ ሆኛ አይደለም ትላለች በመጽሐፏ ከባሏ ጋር ስለተፋታችበት ሁላ ስትናገር የእሷ ጥፋት እንደሆነ ታጎላለች። አንዳንዱ ላይ ስለ ትዳር አላስተማሩኝም አላውቅም ስትል፣ የወጣትነትን ከማህበረሰብ የማፈንገጥን ባህርያትንም ጨምራ ትገልጻለች። ይህም ከማህበረሰቡ ተቃራኒ ለመሆን በሰርጋቸው ቀን እሷ ጥቁር ቬሎ እሱ ነጭ ልብስ እንደለበሱ ሁላ ትናገራለች። ግን ትክክል ነው አትልም። ይልቅ የጉርምስና እድሜ እሳቤዎች እንደሆኑም ትገልጻለች። ስለ ወሲብ ስትናገር ስታገባ ድንግል እንደነበረች ገልጻለች። በትዳሯ መጨረሻ ላይ በዝሙት ትቸገር እንደነበረም ጠቅሳለች። ከብዙ ወንዶች ጋር ተኝቻለው ግን በጭራሽ አላለችም። በዝሙት መቸገሯን ደግሞ ንስሐ ትገባ እንደነበርና ትክክል እንዳልሆነ ሁላ ትገልጻለች። ከዛ ውጪ የመጨረሻ ልጇ በቅርብ የወለደችው ከተፋታች በኋላ ሌላ ጓደኛ ይዛም አልፋም ለመጋባት ለቤተሰብም እንዲሁም ደግሞ ለቤተ ክርስቲያን አሳውቀው እንደነበረ በዛ መካከል ልጇን እንዳረገዘችውም ትናገራለች። ከዛ ውጭ ግን ዜናው ከብዙ ወንዶች ጋር እተኛ ነበር የሚለው ላልተገባ ቫይራል ፍለጋ የሚደረግ ጥረት እንደሆነ ብቻ ነው መናገር የምፈልገው። የሚገርመው በመጽሐፏ ብዙ ሊባልላቸው የሚገቡ ርዕሰ ጉዳዮች ነበሩ፣ ግን ያው ሰው የሚወደውን ብቻ እየመዘዘ ያያል፣ ይሰማል። በተለይ ከነ ኢዮብ እና ከነ ኤልያስ መልካ ጋር ስለነበራቸው ጊዜ፣ ስለ ወጣትነት ጊዜዋ፣ ስለ አባቷ ሞት ጊዜ የተፈጠረውን የጻፈችው የሚገርም ታሪክ ነው። ይህ ጻፊ ታዲያ እንደዛ ብለው ያልተገባ ነገር አለሽ ብለው ላሉ ሰዎች እንዲላል ዝም ብላችሁ አገኘን ብላችሁ ሼር ከምታደርጉ መጽሐፉን እስቲ ያንብቡት። ከመጽሐፉ ውስጥ የጽሑፉ ችሎታዋን የቃላት ምርጫዋን ደግሞ አለማድነቅ አይቻልም በአበሻ ኩራትና ክብር ሴትነቷ ተጨምሮ እንደዚህ ደካማ ነኝ ብላ የዝናዋ ከፍታ ሳያግዳት መናገሯ ደግሞ አስደንቆኛል ሲል ሀሳቡን ይሰነዝራል። ሌላው ከዚህ ጉዳይ ጋር ተያይዞ ዘሪቱ ከብዙ ወንዶች ጋር ተኝቻለው አለች ብለው በየማህበራዊ ሚዲያዎቻቸው ላይ ካጋሩ ሰዎች አንጻር እንዲህ ሲል አንድ ግለሰብ አስተያየት ሰጥቷል። ዝም ማለት ንጹህ መሆን ማለት አይደለም። በዝምታ ውስጥ ብዙ ጨወትና ትርምሶች አሉ። እንደ ሀገር በዝምታችን ጨዋ ለመምሰል እንሞክራለን በማስመሰል ደግሞ ንጹህ መስልን እንታያለን። አለማውራት አለማድረግ ማለት አይደለም፣ ልብ በሉ። የብልግናን ምስሎች ሰርች በማድረግ በጎግል ዳታ መሰረት በ2019ና በ2020 ቀዳማዊ ሀገር የኛው ሀገር ነች። እስካሁንም ብዙ ሰርች ከሚያደርጉ ቶፕ 5 ውስጥ ቀዳሚዎቹ ነን። ለሞራል ጀጅመንት የሚያበቃ ስብህና እንደ ሀገር አለን ብለን ራሳችንን መሸወድን የሚሆንብን የዘሪቱን ሕይወት ለመፍረድ እጃችንን ስንሰድኮ በጉያችን የወሸቅነው እድፍ አለማየታችንን ያሳያል። ዘሪቱ ለመማሪያ እንዲሆንና እንዴት ማምለጥ እንደምንችል መንገድ ለማሳየት ራሷን ገለጠች እንጂ እንደ ሀገራችን ሕዝብ ዝም ማለት ትችል ነበር። ከብዙ ወንዶች ጋር ተኝቻለውም በጭራሽ አላለችም፤ ግን በዝሙት ኃጢአት ወድቃ እንደነበር ትናገራለች። ያንንም ቢሆን በንስሐ ትታጠበው እንደነበርም ገልጻለች። ጻድቃን ከመጠቋቆም ወደ ራስ ማተኮር አይበጅም ትላላችሁ ሲል ሲል ይሄ ግለሰብ ደግሞ ጉዳዩን እንደ ሀገር እንደ ህዝብ ጠቅልላ አድርጎ ትችቱንም ሀሳቡንም አስፍሯል። ሌላኛው ሀሳብ የሰጠው ግለሰብ እንዲህ ይላል። በማህበራዊ ድረገጹ የምናያቸው ቁጥራቸው ቀላል ያልሆነ ብዙ አይዞህባይ አጀብ የከበባቸው የፌዝ ሰዎች አሉ። ካፋቸው ትችት እንጂ መፍትሄ በጭራሽ አይወጣም። በወደቀ ዛፍ ላይ ምሳር ያበዛሉ። ምክንያቱም ራሳቸው ጉድፍ የሌለባቸው ባይሆኑም የራሳቸውን ጥፋት አይተው አያውቁምና ነው። የተለወጠ ነገር ሲያዩ ለተለወጠው ሰው እድል መስጠት ይቅርና የቆመውን ሰው ለመገልበጥ ይሯሯጣሉ። እዚህ ላይ በታረመ መንገድ የሚደረግን ትችት ይህ ጽሑፍ አይኮንንም። የተገባ ትችት የለውጥ መሰረት፣ የሥነ ምግባር ማንቂያ፣ ከመስመር የወጣን ስህተት ፈር ማስያዣ ልጓም መሆኑን በጭራሽ አይክድም። እነዚህ ተቺዎች ግን አንድ ፍጹም እውነት ይስታሉ ንስሐ ለተፈጸመ ስህተት የሚሰጥ የህይወት እድሳት መሆኑን። የዘሪቱን መጽሐፍ አላነበብኩትም። የተባለውን ነገር አለችም አላለችም፣ ግን በተቸዎቿ ላይ የምለውን ነገር ግን አይቀይረውም። እንደ ዘሪቱ ከበደ ያለች ግለሰብ ያለፈውን ታሪኳን ተሻግራ ወደ ብርሃን ስትመጣ እነዚህ ሰዎች የደረሰውን መልካም ለውጥ ዘንግተውት የቀድሞ ስህተት እንደ ዘላለማዊ ማንነቷን አንቺ ማለት የነሽ ሲሉ ይደመጣሉ። ለእነርሱ ሰው የመለወጥ መብት የለውም። አንድ ጊዜ ከወደቅ ለዘላለም በዚያው ታሪክ መታሰር አለበት የሚል እሳቤ ያላቸው ይመስለኛል። ይህ ትችት እኔ ስህተት የማይነካካኝ የማይነካካኝ እንደ ወተት የነጣሁኝ ነኝ ከሚል የግብዝነት ጩኸት የሚመነጭ ነው። ቀልድ ነው አቦ ተወል ሊባል ይችላል። የብዙዎች ቅስም ላይጠገን የተሰበረው ለጊዜያዊ ቧልት በየቀኑ ከምንወራወራቸው ቧልቶች መካከል በአንዳቸው ነው። ህይወታቸው በሽታ አለበት። በወተቱ ውስጥ ስላለው ጉድፍ እንጂ ዙሪያውን ስለከበበው ነጭ ጻዳ ለመናገር አይፈቅዱም። ቁም ነገርን ያራክሳሉ። ምክንያቱም ፌዝ የዕለት እንጀራቸው ከሆነ ቁም ነገር ቦታ የለውም። ራሳቸውን ፈራጅ አድርገው የሾሙት እነዚህ ሰዎች የትችት እስትንፋስ እፍ ሲሉ አፋቸው መጥፎ ጠረን እንዳለው ልብ አይሉም። በዚህ የትችት ጭጋግ ውስጥ አንድ ወሳኝ ነጥብ ልብ ሊባል ይገባል። አንድ ሰው ካለፈው የጨለማ ክፍል በድፍረት ሲወጣ ያለፈውን ኃጢአት አምኖ የህዝቡን ፍርድ ተቀብሎ ወደ መልካም መመለስን መምረጥ ጀግንነት መሆኑ ይህ ለውጥን መናዘዝ ከምቾት ቀጠና ወጥቶ እውነተኛውን መንገድ ለመከተል የተወሰደ እርምጃ በመሆኑ በብዙ የህይወት አረንቋ ውስጥ ለሚዳክሩ ተስፋ የመስጠት ያህል ነው። ዘሪቱ አንድ ብርቱ መልእክት አስተላልፋለች። አሁን የሚያብረቀረቅ ነገር ትላንት ላይ አንድ ጉድፍ እንደነበረበት ነገር ግን ከማብረቅረቅ እንደማይከለከል አሳይታለች። ይልቁንስ ሰውነት ከስህተት እየተመለሱ ድጋሜ ወደ ስህተት ላለመግባት የሚደረግ ትግል መሆኑንም ትናገራለች። ዘሪቱ ከበደ የተባለውን ነገር ካላለች ደግሞ ተቺዎቿ ከዚህም በከፋ የከፋ ባህሪ እንዳላቸው አስረጂ ነው። በእውነት ባደረግከውም ሆነ ባላደረግከው ነገር ሰዎች የትችት መዶሻቸውን ይዘው ሲቀጠቅጡ፣ ትችቱ ጊዜያዊ አፍ መፍቻ እንጂ አላፊ መሆኑን ተረድተህ ከተቺዎች በላይ የመሄድ ብርታት ልትይዝ ይገባል። ተቺዎች ስለ ትላንተ ሲተበትቡ፣ አንተ ግን ስለ ነገ መንገድህን ብቻ እያሰብክ ቀጥል፣ ይላል ይህ አስተያየት ሰጪ።